ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሌላንድ ውድቅ አደረገች። ራሷን በነፃ አገርነት ያወጀችው ሶማሌላንድ የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበችውን ሀሳብ ውድቅ አደረገች። በርበራ በሶማሌላንድ ሰሜናዊ ባህርዳርቻ ዳርቻ በሚገኘው ኤደን ባህረሰላጤ ላይ ትገኛለች። እንደ አውሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነፃነቷን ያወጀችው ሶማሊላንድ ተቋሞቿ ሞቃዲሾ በችሮታ የምትሰጣቸው አለመሆናቸውን ገልጻለች። በሶማሊያው ፕሬዚዳንት ሐሰን ሼክ ሞሐመድ ለአሜሪካቻቸው ዶናልድ ትራምፕ መጋቢት 7 2017 ዓ ም የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችን ዘርዝረዋል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረበቻቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና በሳስ ወደቦችን ነው። የሶማሊያው ፕሬዝዳንት በዚህ ደብዳቤ ላይ አራቱም የቀረቡ አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲል መግለጻቸው ተዘግቧል። የሶማሌውላንድ ውጭ ጉዳይ ሚኒስተር አብድረህማን ተስፋ የቆረጠና የተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራም ትራምፕ ሁለተኛውን የሥልጣን ዘመናቸውን ከመጀመራቸው በፊት በነበሩ ጭምጭምታዎች ሶማሌ ላንዳውያን አሜሪካ ለ34 ዓመታት ያክል በዲሞክራሲ መንግስትነት ለቆየችው ሶማሌላንድ እውቅና በመስጠት በአለም የመጀመሪያው አገር ትሆናለች የሚል ተስፋ ሰንቀው ነበር። ሚስተር አዳን ለደብዳቤያቸው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሌላንድ የሚሰጠው እውቅና ለማስቆም ማድረግ የሚችሉት ምንም ነገር የለም ብለዋል። የአሜሪካ የቅርብ አጋር በሆነችው የተባበሩት አረብ ኤምሬትስ ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ ተደርጎለታል። ሚኒስትሩ ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ብለዋል። ሶማሌ ከአልቃይዳ እና ክልል ታጣቂዎች ጋር በምታደርገው ውጊያ አሜሪካ መረጃ በመስጠት እና የአየር ድብደባ በመፈጸም ትልቅ ሚና ትጫወታለች። በደቡባዊና መካከለኛው ሶማሊያ የሚገኙ አካባቢዎችን የሚቆጣጠረው አልሸባብ የአልቃይዳ አጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያው የስልጣን ዘመናቸው እንደተናገሩት የሚሰጡትን ድጋፍ ይቀንሳሉ ብለው እንደሚሰጉም ታዛቢዎች ይናገራለሁ። በታህሳስ ወር የሶማሊያ መንግስት በአሜሪካና ሶማሊያ ግንኙነት ላይ ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ ዋሽንግተን አማካሪ ድርጅት ጋር ለአንድ ዓመት የስድስት ሺህ ዶላር ስምምነት ተፈራርሟል። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ አሜሪካ በብቸኝነት እንድትቆጣጠረችው ያቀረቧቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። ይህ አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎቿ ላይ የበላይነትን ይሰጣታል ብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠና የምታደርገውን ተሳትፎ የማጠናከር እድል ይሰጣቸዋል። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችንና በማረጋገጥ ሌሎች የውጭ ተደራዳሪዎች በዚህ ወሳኝ ኮሪደር ውስጥ የማይገኙ ይከለክላል፣ ሲል ደብዳቤው ዋቢ አድርጎ ሮይተርስ አስነብቧል። በዋሊ ደግሎ ከዋና ከተማይቱ ሞቃዲሾ በስተሰሜን ምስራቅ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የበሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። በዚህ የተነሳም የፌዴራል መንግስቱ ለአሜሪካ በችሎታ ለመስጠት ያቀረበችውን ጥያቄ የፑንትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎ ይጠበቃል። የፑንትላንድ ባለስልጣን በደብዳቤው ላይ እስካሁን አስተያየት የሰጡ ባይሆንም ጋዊኖ ኦንላይን የተባለው የመገናኛ ብዙሀን የሞቃ ሞቃዲሾ መንግስት ለአሜሪካ ደብዳቤውን የጻፈው እርሱን ሳያማከር እንደሆነ ገልጿል። ይህም በፑትላንድና ና በሞቃዲሾ መካከል ያለውን ግንኙነት የበለጠ ሊያሻክረው ይችላል። በደብዳቤው ላይ የተጻፈው ሁለተኛው ወታደራዊ አየር ማረፊያ የሚገኘው ከዋና ከተማው በስተሰሜን ምስራቅ በምትገኘው ባሌ ዶግሌ ውስጥ ሲሆን በዚህ ስፍራ የሶማሌ ወታደሮችን አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሌላንድ ወደብ የውዝግብ መንስኤ ሲሆን፣ ይህ የመጀመሪያው አይደለም። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችና በዓለም አቀፍ ደረጃ ተቀባይነት ካገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህረ ጠረፍ ለማግኘት የፈረመጀችና በዓለም አቀፍ ደረጃ ተቀባይነት ካገኘው ሶማሌላንድ ጋር ሀያ ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን ያስከተለ መሆኑ ይታወሳል። ይህ በእንዲህ እንዳለ ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዚዳንት ቪላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለ ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዚዳንት ፑቲን የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሞ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል ዝተዋል። በዩክሬን ያለውን ደም መፋሰስ ለማስቆምና ሩሲያ ከስምምነት የማንደርስ ከሆነ የሩሲያ ጥፋት ነው ብዬ ካሰብ ላይሆንም ይችላል ከሩሲያ የሚመጣውን ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም መለወጡን መሆኑን የሚያሳይ ነው ተብሏል። ዋይት ሀውስ ፕሬዚዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዚዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንት በፊት ትራምፕ ፕሬዚዳንት ዘለንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት ሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ ሩሳውያን ፕሬዚዳንት ስም ሲያወድሱ ተሰምተዋል። አሜሪካ በዩክሬን ተኩስ አቁም ጉ ዳይ ሩሲያን ስትዋቅስ እና ዛቻ ስታሰማ ይህ መጀመሪያው ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ምንም እንኳ ትራምፕ ፕሬዚዳንት ዘለንስኪን አምባገነን መሪ ናቸው፣ ምርጫ ሊያካሂዱ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልስ ፑቲን የዘለንስኪን ተአማኒነት በመውቀሳቸው መናደዳቸውን ተናግረዋል። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውን ክሬምልን እንደሚያውቁት ጠቁመው ነገር ግን ከሩሲያው መሪ በጣም መልካም ግኘት እንዳለ እንደሌላቸው ተናግረዋል። አክለውም እሱ ትክክለኛውን ነገር ካደረገ ብስጭቱን ብን ብሎ ይጠፋል ብለዋል። ፑቲን በዚህ የማይስማሙ ከሆነ ምጣኔ ሀብታዊ ማዕቀብ እንደሚጥሉም ዝተዋል። ከሩሲያ ነዳጅ የሚገዙ ሀገራት ላይ አምሳ በመቶ ታሪፍ እንደሚጥሉም አሳውቀዋል። ከሩሲያ ብዛት ያላቸው ነዳጅ የሚገዙ ሀገራት ቻይናና ሀንድ ናቸው። ዘለንስኪ በማህበራዊ ሚዲያ ገጻቸው እየፈለገ ሩሲያ ምክንያት እየፈለገች ጦርነት እንዲራዘም ነው የምትፈልገው ብለዋል። ትራምፕ በያዝነው ሳምንት መገባደጃ ከ ፑቲን ጋር ትራምፕ በያዝነው ሳምንት መገባደጃ ከፑቲን ጋር እንደሚያወሩ ተናግረዋል። የአሜሪካው ፕሬዚዳንት ከቴሌቪዥን ጣቢያ ጋር ባደረጉት ቆይታ ምንም እንኳን እንደ ህገ መንግስቱ ባይፈቅድላቸውም ለሶስተኛ ጊዜ ለፕሬዚዳንትነት የመወዳደር እቅድ እንዳላቸውም ጠቁሟል። በጣም ብዙ ሰዎች እንዳ በጣም ብዙ ሰዎች እንዳደርጉ ይፈልጋሉ። ያው እንዲህ ነው፣ ገና ብዙ ርቀት መጓዝ ይጠበቅብናል ብለዋል። በሌላ በኩል ኢራን የኒኩሌር ስምምነት ካልፈረመች ቦምብ እንደሚጥሉም ዝተዋል። ትራምፕ ለኢራን አገዛዝ በላኩት ደብዳቤ ድርድር ያስፈልጋል ሲሉ መጠይቃቸው ይታወሳል። የኢራኑ ፕሬዚዳንት ማሱድ እሁድ በሰጡት አስተያየት ከዋሽንግተን ጋር ቀጥታ ድርድር ውስጥ ባይገቡም በሶስተኛ ወገን ውይይት ማድረግ እንደሚቻል ተናግረዋል። በዊስኮንሲ ግዛት የተካሄደው የጠቅላይ ፍርድ ቤት ምርጫ ከፍተኛ የፖለቲካ ትኩረት የሳበ ሲሆን ሚሊዮነሩ ኤለን ማስክ ለምርጫ ውጤት ተጽዕኖ ለመፍጠር በሚል ለአንዳንድ መራጮች የ1 ሚሊዮን ዶላር ስጦታ መስጠቱ አነጋጋሪ ሆኗል። የዊስኮንሲን ጠቅላይ አቃቤ ሕግ ጆሽ ካውል ይህንን ተግባር ድምፅ ለመግ የሚደረግ ህገወጥ ተግባር ሲሉ ሲወቅሱ የማስክ ጠበቆች ደግሞ ክሱ የመስክን ፖለቲካዊ ንግግር ለማገድ የሚደረግ ሙከራ ነው ብለው ተከራክረዋል። በተጨማሪም ስጦታው አክቲቪስት የሆኑ ዳኞችን ለማስቆም የሚደረግ እንቅስቃሴ እንጂ ለዚህ ምረጡ ወይም አትምረጡ የሚል አይደለም ሲሉ ተከራክረዋል። ይህ ምርጫ ለቀጣው የአሜሪካ ፕሬዚዳንታዊ ምርጫ አመላካች ሊሆን ይችላል የሚል ግምት ሲኖር ማስክ ለወግ አጥባቂ ዳኛ ብራንድ ሻምል የምርጫ ቅስቀሳ ቡድን 11 ሚሊዮን ዶላር ድጋፍ ማድረጉ ተገ ገልጸዋል ማስከዚህ ቀድሞም ለድምፅ ሰጪዎቹ የገንዘብ ድጋፍ ሲያደርግ እንደነበር ይታወሳል። ይህ ጉዳይ በአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። እናም ውጤቱ በቀጣው ምርጫዎች ላይ ተጽዕኖ ሊኖረው ይችላል ተብሏል። በመጨረሻም ዩናይትድ ኪንግደም ዓለም አቀፍ ስጋት ያለችውን ህገወጥ ስደትን ለመግታት አርባ ሀገራት የሚሳተፉበት የሁለት ቀናት ጉባኤ ልታካሄድ ነው። የአገሪቱ ጠቅላይ ሚኒስትር ሰርኪር ስታመር የሚያስተናግዱት ይህ ጉባኤ ህገ ወጥ የሰዎች ዝውውር አስከፊ ንግድ የሚፈጽሙ ወሮ በሎችን ለማስቆም እንዲሁም አገራት ስደትን አስመልክቶ እርስ በርስ የሚቆጣጠሩበት ሁኔታ ለመቅረፍ ያለመ ነው ተብለዋል። በያዝነው ሰኛው የሚጀመረው እና በአይነቱ ልዩ ነው የተባለው ይህ ጉባኤ ተጨባጭ ውጤቶችን ለማምጣት እንዲሁም አለም አቀፍ ዘርፍ ትብብርን ለማሳደግ ያለመ ነው ብለዋል። ስደት በዩናይትድ ኪንግደም ፖለቲካ ውስጥ ቁልፍ የመንግስት አጀንዳ ተደርጎ የሚታይ ሲሆን ተቃዋሚዎቹና ወግ አጥባቂ ሪፎርም ዩኬ ፓርቲዎች ገዢው ሌበር ፓርቲ ጉዳዩን በቁጥጥር ስር ሊያውል አልቻለም ሲል ይከሰዋል። ከጉባኤው ቀደም ብሎ የሀገር ጽህፈት ቤት ህገወጥ የሰዎች ዝውውር መረቦችን ለመበጣጠስ እንዲሁም ክሶችን ለመጨመር 33 ሚሊዮን ፓውንድ በጀት ተይዘዋል ብለዋል። በርካታ ስደተኞች ወደ ዩኬ የተጓዙባቸው እንደ ቬትናም አልባ ጣሊያንና የኢራቅ ባለስልጣናትን ጨምሮ የፈረንሳይ፣ ቻይናና አሜሪካ ተወካዮች በለንደን ላንካስተር ሃውስ በሚገኘው ጉባኤ ተሳታፊ ናቸው። በተጨማሪም የኮም የኩርዱስ ክልላዊ መንግስት ተወካዮች ኢንተርፖልና የማህበራዊ ሚዲያዎቹ ሜታ፣ ኤክስ እና ቲክቶክ ተወካዮች ይገኛሉ። ተወካዮቹ በአመት 10 ቢሊዮን ዶላር ይዘዋወርበታል ተብሎ የሚገመተው የህገወጥ የሰዎች ዝውውር ንግድን እንዴት መቆጣጠር ይቻላል በሚለው ጉዳይ ላይ ይመክራሉ። ከጥር ወር ጀምሮ ከ6ሺ በላይ የሚሆኑ ስደተኞች በአነስተኛ ጀልባዎች ተጭነው ወደ ዩናይትድ ኪንግደም ገብተዋል። ይህ ቁጥር እስካሁን ከተመዘገቡት በክብረ ወሰንነት የተያዘ አሀዝ ነው ተብሏል። ኪንግደም ዩናይትድ ኪንግደም ከትንሽ ጀልባዎች የሚገቡ ስደቶችን ለማስቀረት በሚል ጥረት ከሌሎች ሀገራት ጋር የተለያዩ ስምምነቶች ላይ ደርሳለች። ጠቅላይ ሚኒስተር ሰርክስታመር መደበኛ ባልሆኑ የስደት ጉዞዎች ላይ የሚደረጉ ምላሾችን አገራቸው በዓለም አቀፍ ደረጃ እንድትመራ ይፈልጋለሁ። የዩናይትድ መንግስት ህገወጥ የሰዎች ዝውውር መቆም የሚችለው በዓለም አቀፍ ትብብር ብቻ መሆኑን በዚህ ጉባኤ ለማሳመን ይፈልጋለው። ጠቅላይ ሚኒስተሩ በተጨማሪም ይህ ጉባኤ የዩናይትድ ኪንግደም ድንበሮች እንዲጠናከሩ ሸክሙን ከሀገሪቱ ህዝባዊ ተቋማት ጋር የሚያወርድና የስደተኞች መቆያ ሆቴሎችን በመመለስ የአካባቢዎች የኢኮኖሚ እንዲጠናከርና መልሶ መስጠት የሚያስችል ነው የሚል ሀሳብ እንደሚያቀርቡ ይጠበቃል። ጉባኤ በአውሮፓ፣ በኤስያ፣ በመካከለኛው ምስራቅ፣ በአሜሪካና በሰሜን አሜሪካ ላሉ ሀገራት ተጨባጭ ውጤቶችን እንደሚያስገኝ የሀገር ውስጥ ጽፈት ቤቱ አስታውቋል።